አንድ አመት በኋላ እንግዲህ ከዚህ በኋላ አልጠፋም። እንኳን ደህና ቆያችሁን ቤተሰቦቻችን። ከዩቲዩብ ከጠፋን ሰንበት በት ብለናል። ይገባላል ግን ደግሞ በአንዳንድ ጉዳዮች ነበርና በእኛም ያው እንኳን ደህና ቆያችሁ። ዛሬ በጣም ደስ በሚል ነገር ተመልሰን መምጣታችን ያስደስታናል። ጠፍተን ስንመጣ በጣም ብዙ አዲስ ነገሮች አሉ። አሁን ለምን ከአተሽ አዎ ይሻላል። ተመልሰን የመጣ ነው ነበር። ዛሬ ጽጌ ወደ ኢትዮጵያ ትመጣለች እና እሷን ኮንግራር ለማለት ነው። በዚህ ዩቱብ ተመልሰን የመጣ ነው ወልካም ለማለት ነው። እና በእንደዚህ አይነት ነገር ተመልሰን በመጣታችን በጣም ደስተኛ ነን። ከሀያል ፋሚሊ አንዷ የሆነችው ጽጌ ነው ያል። እንግዲህ አፍሪካ ሙቪ አካዳሚ ላይ ናይጄሪያ ሄዳ በስምንት ዘርፍ ታጭተው ነበረ በአንዱ ዘርፍ አግኝተው ዋንጫ ይዘው ወደ ኢትዮጵያ እየመጡ ነው እና በጣም ጓደኛችን ቤታችን ስለሆነች በጣም ኩራት ይሰማናል። ቤተሰብ ስለሆነ ቤተታችን ስለሆነች በእውነቷ ኢትዮጵያን በማስታወቷ በጣም ደስተኞች ነው ስ በጣም ደስ ብሎናል። ስትሄድ እንግዲህ ጉድላክ ብለን እንሸኛናት አሁን ደግሞ ስትመጣ ኤርፖርት ሄደን እንቀበላለን እና ፅጌ ሬዳ ዌልካም ብለናል። እንግዲህ በጣም ደስ ብሎናል ለአንቺ እና ደግሞ ገና በተለያዩ ስራዎች እንደምታኮሪኝ ተስፋ እናደርጋለን። ወይም ካልሆነ እንልሽ ነው፣ መንገዱ እንዳለ ተዘግቷል። ከዚህ ከቦሌ እስከ አዲሱ መንገድ አለ ተዘግቷል። ሞተረኞቹ ምናምን ተዘግተዋል። ልንቀበልሽ እየመጣን ነው። ይህን አታውቅም፣ አታውቅም። በስመ አብ መንገድ እንደተዘጋ አታውቅም። አንዳንድ ነገሮች የምታውቅም እንደ ልታውቅ ትችላለች። ልጠለጠ ዛሬ ከተማው ጭራ አለ ልትል ትችላለች። ሞተረኞቹ ምናምን እዛ እንትን እያልኩ

አያለው የለም፣ አጣፍቶ ነው ያለው ስለምናገር እና ግን ያለው ነገር ይሄ ነው። ጋይስ፣ አሁን ከቤት ልንወጣ ነው እና ደግሞ ከዛ ስትመለስ ላይክ ኮንግራደ ማለት ያህል ቤት ውስጥ ትንሽዬ ፕሮግራም እናደርግና ኬክ እናስቆርሳታለን ብለን እናስባል አስበናል። ሰርፕራይዝ ነው። እሷ አታውቅም፣ እና ሌላ ሰው እንደሚቀበላት ነበር የምታውቀው። እንደምንሄድ አታውቅም፣ ምክንያቱም መሽቷል አሁን እና በሰዓት መጥቶ ይቀበሉኛል ብላ አታስብምና ብቻ ባጭሩ ያለውን ነገር አሁን አስፈላጊ አይደለም አንድ ሰው ነው የምትለን እና ብቻ በአጠቃላይ በጣም ደስ ብሎናል። እንኳን ደስ አለ ጽጌዬ፣ በጣም ኮርተንብሻል። ከዚህ በኋላ ደግሞ በጣም የሚገራርሙ ስራዎችን ይዘሽ እንደምትመጪ በጣም ትልቅ ተስፋ እንዳለሽ እናቃለን። በጣም ኮርተንብሻል። እግዚአብሔር ከዚህ ከፍ ያለ ነገር ይስጥሽ። በጣም ነው የምንወድሽ። እና ጋይስ፣ ያለውን ነገር በሙሉ በቪዲዮ እናሳያችኋለን። ሰርፕራይዝም ስናደርጋት ቤት ስንገባ የሚለውን ነገር በሙሉ አብራችሁን ተከታተሉ። ይሄ የማርቲ ሮያሊቲ ነው። ሰብስክራይብ አድርጉ ጋይስ። እንግዲህ እየሄድን ነው ማለት ነው። ልንቀበላት ነው። በደረቀ በውድቅ ትለሊት፣ በውድቅ ትለሊት ጥቂት ሄደና ልንቀበላት ወደ ኤርፖርት እየሄድን ነው ጋይስ። ያለው ነገር ይሄ ነው ማለት። አሁን ስንቀበል ምን ሰሩ መታችሁ። አሁን አስፈለገው ነው ያው፣ እንጠብቀው ነገር አለ

ኤርፖርት ደርሰናል እና ጽጌ ልንቀበላት ነው። ወሰት መጣ። እንደፈራሁት ነበረብን፣ አለ ጣም አብረን መያዝ ነበረብን

ስለ እንኳን ደህና ቆያችሁኝ፣ ስለጠበቃችሁ በጣም አመሰግናለሁ ጋይስ በእውነት። በጣም ደሰለኝ። በጣም አሪፍ ጊዜ ነበረ፣ ምናምን አሪፍ ጊዜ ነበር ያሳለፍኩት ብትኖሩ ደስ ይለኝ ነበር። በጣም ብዙ ዳይሬክተሮችን፣ ብዙ ፕሮዲሰሮችን፣ ብዙ አክተሮችን አግኝቻለሁ። ትንንሾችንም በጣም ትልልቆችንም አግኝቻለሁ። ከነሱ ደግሞ በጣም ትልልቅ አስተያየቶችን ተቀብያለሁ። እንደምችል ነግሮኛል። በአጠቃላይ

ግን እዛ በጣም ነው የሚያስጠላው። አየራቸው ምናምን ትንሽ ይሞቃል። አማ ብቻ ነው ደስ የሚል ነበረ። ስንት ቁም ቆየሽ? ለምን ቃለሙሽ? ምን ተብሎ ነው ኮንግራ እንደ ጽጌ ከናይጄሪያ መታ ይሆናላ። በቃ በለው። መንገዱ ምናምን ተዘግቷል በነገራችን ላይ ሰምተሻል? እሺ ጋይስ ጽጌም በሌላ መኪና ልከናታል። እኛ እየሄድን ነው ማለት ነው። ቀድመን የምንደርስ ይመስለኛል ብዬ ተስፋ አደርጋለሁ። ቀድመን ያሰብናት ነገር አለ ቤት እና እሱ ይሳካል ብዬ አስባለሁ። ሹፌራችን እንደ ፕሌን ነው እየነዳ ያለው፣ የፈጠነ ደርሰን ዓላማችን እንደሚሳካ ተስፋ አደርጋለሁ። ሰታይዙ እንደሚሳካ እርግጠኞች ነን። አዎ ይሳካል፣ ይሳካል። አብራችሁን ቆዩ ብቻ ሰላም። ደሪ አባት። እሺ ጋይስ፣ ነብሬ የሆነ መኪና ነው የመጣን። ሌትስ ጎ! ማን እንደቀደመ እናያለን ማለት ነው ሙለር፣ ይላል። ሙለር ቶሎ በል ቶሎ በል ቶሎ በል ቶሎ በል ቶሎ በል። አንኳኬ፣ አራ ደርስን። ደርሰናል፣ ደርሰናል። ቆይ ቆይ፣ ቆለፍባት። ይሄ መብራት ቢጠፋ ይሻለላ፣ እንደ መጥፋት ነገር። በቃ አዎ፣ እሱን እዚህ ጋር አምጩ። ላይቶ አያስፈልግ እንደው ለአመል ያህል ነው። በነገራችን ላይ ዝም ብለን ኬክ እናስቆረሳት ብለን ነው እንጂ እኔ ጋር ነው ቁልፍ። አረ ጭራሽ ቆልቼዋለሁ። እንደው እስቲ ይሄ ነው ይሄ ነው ነው ከሆነ

እንኳ ለማ ማለት ማለት ነው ጋይ ስንት ስንት ትልልቅ አርቲስቶች የሚገኙበት እንደሆነ ብታውቅ፣ እግዚአብሔር እዛ ሄእ እንዴት ሰርፕራይዝ እንደሆንኩ ለራሴ ግርም። ምን ጫጉሬ ግን ይበላሽ ነበረ የስ?

በጣም ሰደበጣጣም ነው እውነት። ፈጣሪ ያክብርልኝ። አልጠበኩም ነበረ እንደዚህ ምናምን። እግዚአብሔር በጣም ብዙዎቻችሁ ከጎን የነበራችሁ በምን ቪዲዮ ቴንኪው እንደምላችሁ ሳስብ ነበረ እና በጣም ከልቤ ነው የማመሰግናችሁ። በጣም ነው የማወዳችሁ። ጓደኞቼንም በጣም ነው የማመሰግናቸው። ተከተፈ እንጂ አይከተፍ

መጨረሻ እንግዲህ ፅጌ ከአፍሪካን ፊልም አካዳሚ አዋርድ ተመልሳ መታለች፣ እና አንዱን ዋንጫ ይዘው ተዋግታ፣ በቪዥዋል ኢፌክት ነው የበላን። ውድድሩ በጣም ከባድ ነበረ። አክተሮቹን በሙሉ አይታችኋቸዋል ላይፍ ላይ ምናምን። በጣም ነው ሲጀመር እኔ ከነሱ እኩል እነዚህ በመሰለፌ እና አምስት መቶ ምናምን አክተር በመጣ ላይ ሲጀመር ጀግና ነኝ ለራሴ። አይ በጣም ደስ ብሎናል። የነበረው ነገር በጣም ደስ ይበል ነበረ። እውነት ኮርት አልብሻል እንደ ራ ፋሚ ኮርት አልብሻል ሁናታት በጣም ከዚህ በኋላ ብዙ ነገር ለብቃለን እና እንኳን ደስ አለሽ ለማለቶችን ፕሮግራም ያዘጋጀ ነው ስግ በጣም ና መሰግናል። አመሰግናለሁ የኦዲየንሶቼን በጣም ነው የምወዳችሁ። በየኢንተርቪዎች ላይ በየም ባገኛችሁት ሚዲያ ላይ በሙሉ የኔን ከፍታ የኔን ነገር ነበር በደንብ ስታጎበ የነበሩት እና እናንተ ላቭ ዩ ሶ ማች። እንዲሁም ጓደኞቼ በጣም ነው የማመሰግናችሁ፣ ቴንክ ዩ ሶ ማች ከጎኔ ለነበራችሁ በሙሉ አሁንም ከጎኔ ይላላችሁ ወደፊትም። እኔ ኢትዮጵያዊ አክተር ብቻ የሌለሁ የምሆነው ኢንተርናሽናል አክተር ሆናለሁ። ገና ይሄ መጀመሪያ ነው። ገና ወደፊት በደንብ ብዙ ሰራለሁኝ። እግዚአብሔር ይመስገን፣ ጀምረነዋል፣ እንሄድበት

አሳድፈናት ግን ከአምብለናታል። ባደረገችው ነገር በጣም ኮርተንባታል። በድጋሚ እንኳን ደስ አለሽ ንዩ በጣም በብዙ ነገሮች እንጠብቅሻለን። ታውቂያለሽ አቅምሽን ስለምናውቀው እና ይሄ ጅማሬሽ ነው። ፈጣሪ ከዚህ የበለጠ በጣም ትልልቅ ነገሮችን ስጥሽ ና ት ዓመት ያድርግልሽ ሚ በጣም ብዙ ነገሮችን